ትንቢተ ሶፎንያስ ምዕራፍ ሶስት ለአመፀኛይቱና ለረከሰች ላስጨናቂዋይቱም ከተማ ወዮላት። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው፤ ፈራጆቿም እስከ ነገ ድረስ ምንም እንደማያስቀሩ እንደማታ ተክሏዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህኖቶቿም መቅደሱን አርክሰዋል፣ በህግም ላይ ግፍ ሰርተዋል። እግዚአብሔር በውስጧ ጻድቅ ነው፣ ክፋትንም አያደርግም። ፍርዱን በማለዳው ማለዳው ወደ ብርሃን ያወጣል፣ ሳያወጣውም አይቀርም። አመፀኛው ግን እፍረትን አያውቅም። አሕዛብን አጥፍቻለሁ፤ ግንቦቻቸው ሁሉ ፈርሰዋል። መንገዳቸውን ማንም እንዳያልፍባት ምድረ በዳ አድርጌያለሁ። ከተሞቻቸውም ማንም እንዳይኖርባቸው አንድስ እንኳን እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሳጽንም ይቀበላሉ፣ ካዘዝኋትም ሁሉ ከዓይኗ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴን አሕዛብን ለመሰብሰብ መንግስታትንም ለማከማቸት ነውና ምድርም ሁሉ በቅንዓቴ እሳት ትበላለች ትበላለችና። ስለዚህ ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሐን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና አንቺም በቅዱስ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሰራሹ ስራ ሁሉ አታፍሪም። በመካከልሽም የዋህና ትሁት ሕዝብን አስቀራለሁ። በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም፣ በአፋቸውም ውስጥ ተንኮለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመስጋሉ፣ የሚያስፈርጋቸውም የለም። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልልበይ፣ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ፣ ከእንግዲህም ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ በእግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ ባንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም ባንቺ ደስ ይለዋል። ይባላል ከጉባኤው ርቀው የሚያዝኑትን ካንቺም የሆኑትን እሰበስባለሁ። ስድብ እንደ ሸክም ከብዶባቸው ነበር። በዚያ ዘመን እነሆ ባስጨነቆሽ ሁሉ ላይ አደርግባቸዋለሁ፣ አንካሳይቱንም አድናለሁ፣ የተጣለችውንም እሰበስባታለሁ ባፈሩትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋችኋለሁ። በዚያ ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ። ምርኮቹንም በዓይናችሁ ፊት በመለሱ ጊዜ በምድር አዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር።